ከህይወቱ መውጣት ያለበትን ሰው ማስወጣት አይፈልግም። እኔም በእንደዚህ አይነት መንገድ አብረን እንድንቀጥል አልፈልግም። ስለዚህ እሱም በአንቺ አንተም ማን ስለወንክ ምን ስለወንክ ነው እሷ ላይ እጅ የምታነሳው? ቀና ብላ አናግረኝ። ሰላም ሰላም፣ ቤተሰብ እንዴናችሁ? ደህና ናችሁ? ልኞይ፣ በመላው ዓለም የምትገኙ ወገኖቼ ሰላማችሁ ብዝ ትትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። አብርሃም ማለት ነው ከድጡ ወደ ማጡ በስማ በጣም እያስደመመን እየመጣ ነውና፣ አንድ ቀን ለሩታ ሲቆረቆር ያላየነው ልጅ ሄርሜላ ተነካች ጉንጯ በጥፊ ተመታ ብሎ ማለት ነው እንግዲህ የገዛ ጓደኞቹን ማለት ነው ፈረንጁን እና ቢኒን እንዴት አድርጎ ሲቆጣቸው፣ ሲሰድባቸው እንዲሁም ደግሞ ይቀራሉ አይነት ነገር በቃ ሄርሜላን አስበልጦ እነሱ ቢቀሩ ይቀራሉ አይነት ቪዲዮ ነው ትናንትና የሰማነው ማለት ነው። እና ቤተሰብ እንግዲህ እዚህ ደረጃ ደርሷል፣ አብረሽ ማለት ነው። በዚህ ልክ ለሄርሜላ መቆርቆሩ ያው አንዳንዴ ለሴት ልጅ አብረሽ ክብር አለው ሊያሰኝ የሚችል ነገር አስቦ ከሆነ በፍጹም አብርሃም፣ አንተ ለሴት ልጅ ክብር የለክም። እውነቱን ስነግረኒ በራሴ በኩል ማለት ነው ምክንያቱም ሴት ልጅ ማለት ሁሏም ሴት ልጅ ናት አደለ? እዚህ ጋር ሚስትህን ቁጭ አድርገህ እሷን እያበሳጨክ እያናደድክ በለዋ ላይ እየወሰለት ክባት፣ እዚህ ጋር ደግሞ ትላንት ለመጣች ውሽማ ሴት ይሄን ያክል አጠገቧ ሆነ ስትከራከርላት ስትደግፋት ስናይ አብርሃም ለሴት ልጅ ክብር አለው ብለን ልንናገር አንዳችም አንደበት አይኖረንም። ይሄን ያሉ ሰዎች ዝም ብለው በደመ ነፍስ የሚያዋቹ ናቸው። በደመ ነፍስ ማለት ነው አንዳንዴ ጭር ሲል ምናምን ገብተው የሚያዋቹ ካልሆኑ በስተቀረ መቶ ፐርሰንት አብርሃም ሴት ልጅ ያከብራል የሚል አድቫንቴጅ አይሰጠውም። ገባ አይደለም። አንተ መጀመሪያ መች ቤትህን ትዳርህን አከበርክና፣ አንተ መች መጀመሪያ ሚስትህን አከበርክ? የልጅህን እናት መቼ እንደ እናት አይተካት? መቼ እንደ ሚስት አይተካት? መቼ የተረገዘውን ልጅ እንኳን እንደ አባት ትሪት አድርገህ የምታውቅ ሰው ሆነክ ነው አብርሃም። አንተ ምንም አይነት እንኳን አይደለም ለሴት ልጅ ለሰው ልጅ ዲስሪስፔክት የምታደርግ የሰው ልጅ የማታከበር ሰው ነክ። ኦኬ፣ መጀመሪያ ከቤት ይጀምራል ሁሉ ነገር ገባ። የቤት ቀጋ የውጭ አልጋ ብትሆን ምን ይጠቅማል? ቤት ውስጥ ቤትን እየበደልክ ሚስትን እየበደልክ እዚህ ጋር የውጭ ሰው ጋር ብትነጠፍለት ምን ዋጋ አለው? አየክ። ሀገር የምትገነባው ከቤት ነው። ማህበረሰብ የሚገነባው ከቤት ነው። ቤት ውስጥ መልካም ስብና ሲኖርግ፣ ለቤተሰቦች መልካም ስትሆን ከዛ በኋላ ነው ደጅ ላይም ያለክ ስብና የሚወጣው። ይሄ አስመሳይነት ነው እና በጣም የሚገርመው ማለት ነው አንተ ፈረንጁ ስትቆጣ ትንሽ የማይዝም አብርሽ፣ ፈረንጁ አስራ ምናምን አመቱ ነው ብለሃል አደለ? ፈረንጁ እኔ እውነቱን ልንገር መቶ በመቶ አንተን መቶ ሺህ ጊዜ ቦንሰሃል፣ በአስተሳሰብ በንግግር በጣም ይቦንሳችኋል። እዛ ጋ ያላችሁትን ጠቅላላ ማለት ነው እናንተ የትልቅዬ ቀላሎች ናችሁ። ሲጀመር አንተ ቢኒን ትልቅ አደለኮው እያልክ የምትቆጣው አንተ ትልቅ ሰው አይደለክም። እስቲ ከራስክ ጀምር ማለት ነው። ታናሽ በለጣችሁ ሁላችሁንም፣ እዛ ጋ ያላችሁትን። ቢኒ አብዛኛው ጊዜ ዝም ብሎ ነው ቆሞ እንደተመልካች የሚያየው ትክክለኛ ነገሮችን ሲናገር ያየሁት እኔ ፈረንጁ ነው። በጣም አስተዋይ ልጅ ነው በነገራችን ላይ እና አንተ ማሰብ ያለብክ ማለት ነው ከስብዕና ፣ እንዲያውም በስብዕና ስለበለጠክ ይመስለኛል ትኩረት ሁሉ ፈረንጁ ላይ ሆነው። ፈረንጁ እኮ ወዶ አይደለም ሄርሜላን በዚህ ልክ ማለት ነው የሚናገራት፣ አንተ ላይ ምንም ኖሮት አይደለም። እጅህን አንሳ፣ እጅሽን አንሺ ምናምን ሲላት የነበረው ምክንያቱም አንተ የሩታ ባለቤት ነክ። ማንም ሴት እየመጣች አንተ ላይ የምትጋተተው ነገር ስለማስደሰተው ጥሩ መልካም ስብዕና ያለው ጓደኛ ስለሆነ ነው ብታቅኖሮ ከነዛ ሁሉ መሀል የተመረጠ ስነ ምግባር ያለው ፈረንጁ ነበረ፣ ብታቅኖሮ ሌሎቹ ማሳነስ አይደለም፣ ግን ደግሞ በጣም ትንሽዬ ልጅ ነው፣ ግን ደግሞ አስተዋይ ነው። በቃ እኔ ብራይት ማይንድ ያለው ሰው ይመቸኛል በአስተሳሰብ ከምንም ነገር በላይ ለሰው ልጅ መልክ አይደለም ቁመና አይደለም ምንም ነገር አይደለም። ለሰው ልጅ አስፈላጊ ነገር ለህይወቱ ስብዕናው፣ አስተሳሰቡ ነው። በአስተሳሰብ ጸዴ የሆነ በአስተሳሰቡ አመለካከቱ መልካም የሆነ ሰው ለማንም ሰው ያስፈልጋል። ብታቅ ኖሮ ፈረንጁ ለአንተ በቂክ ነበረ፣ መማሪያክ ነበረ። አንተ ግን ስለተበለጥክ ማለት ነው፣ በአስተሳሰብ ስለበለጠክ ነው። እሱን እዛ ጋር እንደፈለግ ስትናገረው የነበረው ትክክል ነው ያለው ሄርሜላ ማለት ነው። አሁንም ድረስ ከጉያክ ስር አላወጣን አላወጣም ብለክ ሚስትህን አላከብርን አላከብርም ብለክ እዛ ጋር ትልቅ ይወይዘ የተገነባውን ትዳርክን እዛ ጋር አፈር ከድሜ ያብልተክ፣ እዚህ ጋር ትላንት ለመጣች ሴት ለዛውም፣ ደስ በማይል ተግባር ለመጣች በዝሙት ተግባር ሚዲያውን ላጥለቀለቀች ሴት ምን አይነት ሪስፔክት ነው የምትሰጣት አንተ? በራስህ የትኛው ጥሩ ስብዕና ነው? እኛስ እንደው አብርሽ ልክ ነው ለዚህ ሴት የቆሙ በለሴት ተቆረቆረ ልንልል ትፈልጋለን። እኛ አስመሳይነት አይመቸንም አብርሽ፣ አንተ መቼም መቼም ቢሆን ማለት ነው ጥሩ ነገር እየሰራ እንደማትመጣ እናውቀዋለን። እኛን ከመናገር ወደ ኋላ አንልም። ነገር ግን ደግሞ እንቅጭ ቅንጯል እስከ ዶቃ ማሰሪያ እንነግርሃለን ማለት ነው እንዴ። ሁሉም ነገር ሲበዛ ልክ አለው ማለት ማረም ሲበዛ ይመራል ይባላል። መቼም ቢሆን አንተ ፒር መሆን አትችልም አብርሽ። መቼም በጣም ብዙ ትንንሽ ልጆች መጥተዋል በእናንተ ዩቲዩብ ቻናል ላይ አብዛኞቹ በአስተሳሰብ አንተ ሲሆን ንሱክ ነው ያየሁት። በጣም አንተ ገና ተጨፍልቀ መሰራት ያለብህ ሰው ነህ። ትላንትና ቤት ሰበሩታ ማለት ነው። ሰምታችኋታል አይደለ? ባይ ዘ ዌይ ትላንትና በነ ቢኒ ቤት የተለቀቀው ቪዲዮ ማለት ነው የቆየ ነው ሳይለቁት ቀርተው ነው። ምክንያቱም ፀጉሯን ከዚህ በፊት የተሰራችው ቁጥርጥር ተፈታውላ ከአብርሽ ጋር አብራ ምናምን ፀጉሯን አሲዛ አይተናታል ሩታን። እና ያ የተለቀቀ ቪዲዮ ላይ ምን ስትል ነበር ሩታ? እሱ ከህይወቱ ማውጣት ያለበትን ሴት አላወጣም እስካሁን ድረስ በቃ የቸገራት እሷ እሱ ነው ማስተካከል ህይወቱን፣ ትዳሩ ማስተካከል አልፈለገም። እሷ ከቤታቸው ከህይወታቸው እንድትወጣ የፈለገችው የርሜላ ነው። እሱ ደግሞ በዚህ በኩል የሩታ ጋር አብሮ መሆን ይፈልጋል፣ በዚህ ጋር ደግሞ ከሄርሜላ ጋር መሆን ይፈልጋል። ስለዚህ አብርሃም የአይምሮ በሽተኛ እንጂ እኔ ከዚህ በኋላ ጤነኛ ነው ልለው አልችልም። ሰው በሁለት ቢላ እንዴት ይበላል? እንዴት፣ ቀልድ ነው? እንዴት ዳር እንዴ፣ ማን ነው በትዳር ውስጥ ሌላ ሴት ጓደኛ ታስፈልጋለች ለወንድ ብሎ የመከረው ማን ነው? ይሄንን ሰው ማን ነው ሲጀመር? ሄርሜላ የሴት ጓደኛ ካይደለችም ኖርማል ጓደኛ ካይደለችም እስቲ ትናንት ተመልከቱ የምትሆነውን ሁኔታ ማለት ነው፣ ወገቡን ሁላ ይዛ ምናምን ነገር ስ እነ ፈረንጁን ለማናደድ ማለት ነው፣ ወገቡን ይዛ ልቀቂው ምናምን ሁላ ሲላት ነበር። ምክንያቱም ሩታን ስለሚወዳት ስለሚያከብራት ነው። ፈረንጁ ሚስት ሚስት ነች፣ ሩታ አይደለ እን ምንም ቢሆን እኮ ሚስት እኮ ናት። እንኳን አይደለም ፈረንጁ ይኸው፣ እኛ እያየን እየተናደድን አለ እንዲ የሚያደርጉት ድርጊት፣ አብርሃም ደልቶታል ከሚገባው በላይ ከርም ይላጋ ያለው ይሄ የተበሻቀጠ በጣም የሚያስጠላ ስነ ምግባር ተመችቶታል። ስለዚህ ማናችሁ አትድከሙ። እኔ እኮ በጣም ትንሽ አንዳንድ የሚያናድደኝ ነገር ምን እንደሆነ ታውቃላችሁ? እኛ እንደዚህ ጮኸን ጮኸን መጨረሻ ላይ ሩታና አብሬሽ አይለያዩ መጨረሻ ላይ አንድ ናት እዚህ ጋር እኮ አብርሃም ህይወት ውስጥ እኮ ሶስተኛ ሴት መታ ነው። ወው! ቤተሰቦች ሩሃማ እና ሀብታሙ አሁን ላይ ያላቸውን ነገር ተመልክታችኋል። በፊት ሚዲያው ላይ እንደዛ ሲሰደብ ሲወቀሱ በእሷ በኩል ቲፎዞ፣ በሱ በኩል ቲፎዞ ነበረ። መጨረሻ ላይ ግን አንድ ሆኑ። ማን ነው መሀል የቀረ? ተመልካች በቃ። አሁንም ቢሆን ሩታና ብርሽ ቤተሰብ መካከል ላይ የሚቀረው ኦዲየንስ እና እኛን፣ ሀሳብ ምንሰል ልጆች አይኖዛት እኔ ግን በተለቀቀው ቪዲዮ ልክ ሀሳቢን ከመስጠት እውነቱን ከመናገር ወደ ኋላ አለለም። በዛ ደግሞ ሩታና ብሪሽ ታረቁም ተለያዩ ተለያዩ፣ አይ ዶንት ኬር። በሐሳብ ደረጃ ነው የምላችሁ። በምሰጠው ሐሳብ ደረጃ አንዳች የምሸማቀቅበት ነገ የማፍርበት ነገር በእኔ በኩል የለም። ለምን ብትሉኝ፣ ስቲል በእያንዳንዱ ጊዜያት የሚለቀቀው ቪዲዮ ትክክል ነው ወይ አይደለም፣ ምንድነው ይሆኑት ያለው የሚለውን ሐሳብ እሰጣለሁ። ስለዚህ እናንተ ነገ ልትስማሙ፣ ህዝብ ባታባሉ ጥሩ ነው ባይዘው። በዚህ አጋጣሚ ማለት ነው ሩታና ብርሽ፣ እናንተ ተለያይታችሁ አትለያዩም። አብርሃምም ማለት ነው ይሄ አመልክ እንደማያዛልቅ ታቋለ ይሄ የተልከሰከሰ ህይወት ጥሩ አይደለም ይሄ ህይወት አያዋጣም ሩታ የምትጠላውን ነገር ብትተውና ትዳርህን ወደ ትዳር ብትመለስ ለራስ ነው የሚጠቅመን ለኛ አንዳች የሚጠቅመን ነገር የለም ያጣኸው ደግሞ ትልቅ ትልቅ ተቋም ነው ያጣከው አንተ እዛ ጋር ማታዋጣህን በእያንዳንዱ ላይፏ ጭፈራ የለመደች አንዲት ተራሴት ጋር ነው ያለከው ይሄ ግልጽ ያደባባይ ሚስጥር ነው እንዴ ጓደኞች ቢናደዱም ሩታ እና አንተ እንዳትለያዩ ከመፈለግ እንጂ ከአንተ አንዳች ቅንጣት ነገር ፈልገው አይደለም የራሱ ጉዳይ ብለው ከህይወት መውጣት ይችላሉ እና እኮ ማለት ነው አይተን በማናውቀው ደረጃ ለሄርሜላ እንደዚህ ወግኑ ይመጣው አንድ ቀን ሩታ እነዛ ሁሉ በህይወቷ ውስጥ የመጡት እነ ፍቅር ብትሏቸው ስንት ሴቶች መጥተዋል በአብርሃም ህይወት ውስጥ አንድ ቀን ሩታን እንደዛ ሲያጠለጥሏት ፊትለፊቱ ሲገፈትሯት ሲያመነጫጭቋት ተናግሯቸው ያውቃል ቤተሰብ በአብርሃም በኩል የሚመጡ ከትዳሩ ውጭ የሚመጡ ሴቶች ላይ እኮ እንደዚህ ነው የሚንቀጠቀጥላቸው ማለት ነው። ታዲያ የጤንኛ ነው? እኔ እውነት የማት ነው ጋሽዬ፣ እንዳንተ አይነት ልጅ በመውለዳቸው ጋሽዬን አይታቸዋቸው ሜላት ይቅርታ ልትጠይቃቸው መታ። ምን አይነት ሪስፔክት ያላቸው ምን አይነት ስግእናቸው፣ ደስ የሚሉ አባት ናቸው። እድሜና ጤና ይስጣቸው በእውነት። እንደዚህ አይነትም ተኩላ ልጅ ይወለዳል? ከእንዲህ አይነት አባት ጋሽዬን የመሰለ አባት እያለው አብርሃም ሚዲያ ላይ ግን ስማቸውን በሱ የተነሳ እሱ ሲሰደብ ቤተሰብም ይሰደባል። እና እንዲህ አይነት ምርጥ አባት እያሉ አንተ ከየት እንደተፈጠርከው፣ ምን አይነት ፍጡር ነህ አንተ? ነ ምንድን ነው እንደዚህ ለውጭ ሴት እንደዚህ የሚያርመጠምጥህ? ይሄ ዝሙት ነው እኮ ዝሙት ስለምትፈልግ አደለ? እየበደሉ እየገፉ በውጭ የሚመጡ ሴቶችን እንደዚህ እንደእንቁላል የምትንከባከባቸው፣ በዚህ በኩል ግን ሚስትህን በቃ ለእሷ ቴኬር አታረግም ጭራሽ ክብር አሰጣትም፣ ጭራሽ ታሰድባታለ፣ ታስንቃታል። እንኳን በሰው ቀርቶ በራስም አፍ እኮ እየሰማን ነው፣ ሩታን እንዴት እንደምታረጋት ማለት ነው። በቀደም የውሸት ቪዲዮ ነው ሲሰራ የነበረው። አንተ ለሷ ፍቅር ቢኖርክ እቺ ሄርሜላ የተባለች የሴት ዘንዶ አብራ አትቆይም ነበር አብራክ፣ ለሰከንድ አንተ ግን ተመችቶካል። ሩታ ያለችው ልክ ነው፣ በቃ አንተ ተመችቶካል፣ ህይወት ተወይ ነው እያለች ያለችው አይደለ። ስለዚህ አሁን ሩታ ማን ይፈርድባታል? ማንም አይፈርድም ማንም በአጠቃላይ ግን እኔ እንጃ ስማ ወይኔ አብርሃም ግን ወይኔ ወይኔ ምን አይነት ተፈጥሮ ነው ግን ያለክ ሰውተው ተው የተባለው ነገር ደስ አይልም ይሄ ነገር ይደብራል ሰው ሲለው ትንሽ ትንሽ አይምሮ አይሰራም በዛ ነው አሁን እየቀጠለ ያለው ምክንያቱም እሱ ይሄ የውጩ የተርመጠመጠ ህይወት ተመችቶታል የሆነ ጽድት ያለ ነገር አንዳንድ እኮ ሰዎች አይመቻቸውም ይሄ መንፈስ ነው መንፈስ ያለበት ሰው ጽዱ ህይወት አይመኝም የተልከሰከሰ የተርመጠመጠ ምናምን ርምጦ ነገር ይወዳልና እሷ አብራሃ የምታደርገው ነገር እሷ ስደንስለት ደስ ይለዋል። እሷ ስትላፈው ከእሷ ጋር እንደፈለገ ሲሆን ደስ ይለዋል። ይሄ ደግሞ ኃጢአት ዝሙት፣ በቃ ከአንዲት ሚስትክ ውጭ የሌላ ሴት ሰውነት እያየክ መመኘት በራሱ እንዲህ በጣም እኮ ይዘገንናል። አብርሃም በጣም እኮ የምሰራው ስራ እኮ የኖር ጥገ የፈለገ ነገር አንተ ከሩታ ጋር ተስማማ ተስማማ፣ ይወልክ አሁን ላይ የምታደርገውን ድርጊት እኛ ከመናገር ወደ ኋላ አንልም። ያስጠላል። ስራክ አሳፋሪ ነው። ስራክ አስነዋሪ ነው። አባትህን አታሰድብ፣ እናትን አታሰድብ። በቃ ቢያንስ በቃ ይሄ ይሄ ተርመጠመጠ ህይወታችሁ ለብቻ አድርጉት። በጣም ለሴት ትቆረቆር አለባክ። አይገርምም። ለቤት ከማትሆን ለውጭ ሰው ግን አፈር ከደሜ የምትበላ ማ አጠቅምም። አንተ ለራስ ለቤተሰብ ካልሆንክ ለማንም አጠቅም። እና ቤተሰብ እውነት እኔ ኬርሜላ ጋር እንደዛ ሲሆን ሳይው እሷላው ላይ እንደዛ ይሆነች ምንም ደስ ነው የሚለው እናንተ ይህ ህይወት ምኑ ነው ግን የሚያስደስተው? ወገኖች እኔ እንጃ። እግዚአብሔርን እኔ አብርሃም ላይ በምትሆነው ሁኔታ እኔ ለዚያች ለሴት ተሸማቀቅኩላት። የምሬን ነው ማለት እሷ በዚህ ልክ እንጃ ህይወቷን በሚዲያ ላይ ማስቀጠሏ እንጃ፣ ምንድነው የሚሰጣት ደስታ? እቺ ልቃሚ ዶላር ለዚች ተብሎ እንደዚህ ራስን ማርከስ ተገቢ ነው አልልም እኔ፣ ተገቢ ነው አልልም። እንዴ ክብር እኮ ይበልጣል ከምንም ነገር በላይ። ለማንኛውም ቤተሰብ አይታችኋል እንግዲህ ነፈረንጁን እንዴት አድርጎ ሲያሳጣቸው እንደነበረ እነ ቢኒን ማለት ነው። በቃ ከጓደኝነት እየበለጠ ከምንም ነገር በላይ ትላንት የመጣችዋን ውሽማ ሴት ነው ያስበለጠው። እኛ ውሽማ ስንል ባይዘዊ ማለት ነው፣ ትርፍ ወይም ደግሞ ዝም ብሎ ተራ ስም እንዳይመስላችሁ። ቤተሰብ ውሽማ ማለት በትዳር መሀል የገባች ዝሙተኛ ሴት ማለት ነው። በዝሙት የመጣች ናት፣ በዝሙት ከትዳር ውጪ ተደብላ ማለት ነው። ይሄ አሳፋሪ ስም ነው። ለሄርሜላ ይሄ የተሰጠች ስም በራሱ አሳፋሪ ነው። የምሬ ነው። አንቺ ከነገ ዛሬ የተሻለ ነገር የሆነ የተስተካከለ ተጸጽተሽ ይቅርታ ትጠይቂያለሽ ምናምን ብለን ስንጠብቅ እየባሰብሽ ይሄ እርምጦ ህይወት እየተመቸሽ ነው። ለማንኛውም ቤተሰብዬ፣ እንግዲህ ሄርሜላ በዚህ ድርጊቷ እየቀጠለች ነው። አሳፋሪ ስራዋን ለማቆም ፍላጎት የላትም። ባገኘችው አጋጣሚ ሩታ ለማበሳጨት በቃ አብርሃም ላይ እንዴት እንደምትሆን ወንዶች ፊት ነው የቆመችው ፈረንጁና ቤኒ ፊትን የቆመችው እንዲህ ማድረግ ምን አስፈልጋት? ሩታ ስመጣ እላሌ ተለጣጥፋ ባለፈው አይታችኋል። ሩታን ለማናደድ አሁንም እነ ቤኒ ሲመጡ ላያቸው ላይ እንደዛ እየሆነች ማለት ለጓደኞች ያለን ክብር አሳይተካል። በዚህ አጋጣሚ ነገ አንድ ሰው አጠገብ አይቆምም። እነዚህን የመሰሉ ልጆች ከህይወታቸው ካስወጡ አብርሃም፣ አብሮክ የሚበላ አብሮህ የሚጠጣው ሁሉ ወዳጅ እንዳይመስልሽ አጠገብክ ያሉትን ህይወት እንዳይፈርስ በጣም ጥረት የሚያደርጉ ጓደኞችን በከንቱ እያጣቸው ነው ነገ አብሮክ የሚኖረው ሁሉ ጊዜ አስመሳይ ብቻ ነው። ይሄን ነው የዛኔ ነው የምታውቀው ጥቅምና ጉዳታቸው ማለት ነው። እናም ቤተሰብ እንግዲህ ይሄ ነው ያለው ነገር። እኔ በጣም ነው የምናደደው፣ እነዚህን ልጆች የሚሰሩት ነገር አንዳንዴ እንጃ ብቻ ካይምሮ በላይ ነው። በዛ በኩል ሜላት እንግዲህ ከዚህ ፊት ሩታና አብርሽ መካከል በተፈጠረው ጉዳይ ላይ ጣልቃ ገብታ በሚዲያ ላይ ቪዲዮ ስትሰራ እንደነበር ታውቃላችሁ። ብዙ ነገር ብላ ማለት ነው ያው እሷ እያየችውን መካከላቸው የነበረውን ነገር ያው ብዙ ነገር አውጥታለች ወደ ሚዲያ። ብዙ ተፈጥሯል፣ ይሄ ነው ብለን ወደኋላ መመለስ ጥሩ አይደለም። ነገር ግን ጋሽዬም እንደ አባት ደግሞ አስከፍቻችኋአለው የአብርሃም ቤተሰብ እስከሆኑ ድረስ ማለት ነው እና ብላ ይቅርታ መጠየቋ ጋሽዬን በዛ ልክ ትሪት አድርጋቸው፣ ተንከባክባቸው እሳቸውም ይቅርቷን ተቀብሏዋት ስላየው ደስ ብሎኛል። በቃ ከሰው ከትልቅ ሰው የሚጠበቅ ተግባር ነው። በራስሽ በኩል ህሊናሽ ውስጥ ያለውን አውጥተሻል። ከዚህ በኋላ ማን ነው የሚላት? በተቻለሽ አቅም በሩታና በአብርሽ ጉዳይ ላይ እንደዚህ ኦቨር የሆነ ነገር እንዳታመጭ። ለምን ትንሽ ስለሚበቃ፣ የአንቺ ስም ትንሽ ነው የሚበቃው። የመሰለሽን መረጃ የሆነ ጊዜ አውጥተሻል፣ አለቀ። ይቅርታ ተባብላችኋል፣ ከሩታም ጋራ ጋሽ ይሄን ይቅርታ ጠይቅሽ፣ በቃ እነሱ ነገ ሊስማሙ እናንተ ማል እየገባችሁ የባሰ ችግር አይፈጠር። ቤተሰብ በተለይ ከባድ ነው፣ ጣልቃ ያ ሶስተኛ ሰው ሲገባ ከባድ እንደሆነ ታውቃላችሁ። እስቲል እኛ እንኳን ሐሳብ ስንሰጥ እየተጠነቀቀ ነው። ለምን የውሸት አለ፣ አደለ? ለማሽቃበጥ ያክል የሚያጠፋውን ሰው አሁን አንዳንዶች እያጠፋ፣ አብርሃም እያጠፋ፣ አብርሃም ሩታን እየበደለ ለአብርሃም የሚያሽቃብጡ ሰዎች አሉ። እነዛ ሰዎች ነገ ይፈሩ። ነገ ሩታና አብሬ ሲታረቁ እነዛ ሰዎች ይፈሩ። ግን እየተበደለች ያለችው ሩታ እስከሆነ ድረስ ለሩታ ቆመን ስለሩታ የምንናገር ሰዎች አብርሃም የሚያጠፋው ድርጊት፣ እትዬ ኤርሜላ የምትሰራው ድርጊት ሁሉ አጸያፊ እንደሆነ የምንናገር ሰዎች ነገ አናፍርበትም። ምክንያቱም ሚዛናዊ ሆነን እየሰራን ያለን ሚዛናዊ ማለት እየተሰራ ያለው ነገር ትክክል ካልሆነ በትክክል በአግባቡ ሀሳብን መስጠት ማለት ነው። ስለዚህ ቤተሰብ መካከል በተለይ እነ ሜላት ሌሎቹም ባትገቡ መልካም ነው። ምክንያቱም ቤተሰብ መካከል የተያዘ ቁርሾ፣ ጸብ ካለ ከባድ ስለሚሆን፣ ለማንኛውም ጥሩ አድርጋለሽ ብዬ ነው ማስበው ሜላት ማለት ነው። ቤተሰብዬ እንግዲህ ሩታችን በዚህ ሳምንት ትገላገላለች ብዬ አስባለሁ። እኔ በድጋሚ እንግዲህ እግዚአብሔር ይቅረባት፣ ፈጣሪ ይቅረባት ነው የሚለው። ስለነበረኝ ቆይታ ክብረት ቤት። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። ያው ቪዲዮን ደግሞ ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ።